ሄርሜላ እንደዛን አይነትም ሰው አይደለችም። ለእኔ ትዳር መበተን ለእኔም አንዳንድ ነገሮች ማጣት ምክንያት እሱ አይደለችም። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ፣ ኢትዮጵያውያን ኤርትራውያን ወገኖች። ትንሽ ጠፋ ብያለሁኝ አይደል ቤተሰብዬ? እንግዲህ ይቅርታ፣ ኢትዮጵያ ያለሰው ያ ሲመቸው ሆነ ታውቃላችሁ፣ ሁሉም ነገር የሚሰራው ማለት ነው እና ሰሞኑንም ብዙ ነገሮችን ያው አይታይ አድርግ ያለሁኝ ግን አልተመቸኝም፣ ለመቅረጽ ማለት ነው እና አብርሃም ዛሬ ልክ ወሳኝ ሰው መስሎ ነገሮችን ሊያቋጭ እንደፈለገ ነገር ከሄርሜላ ጋር ያለውን ነገር ማቆም እንደሚፈልግ አድርጎ ነበር የመጣው። ነገር ግን አብዛኛውን ሰው በጣም የተገረምኩበት ነገር ቪዲዮ አይቶ የሚጨርሰ የለም፣ ቤተሰብ ከኮሜንታቸው ነው የተረዳሁት። እና አብዛኛው ሰው እውነት መስሎት ቱጣ ከህይወት ቱጣ ሄርሜላ በዚህ አጋጣሚ ምን ያህል ሰዎች እንደማይፈልጉሽ በዚህ ኮሜንት ብቻ ማየት ትችያለሽ፣ ማለት ነው። ምን ያክል አንቺ ከእነ አብር ሽወት እንድትወጪ ሁሉም እንደሚፈልግ ነው መረዳት ያለብሽ ማለት ነው። ምክንያቱም አንደኛ ነገር ለሩታ ፍቅርም አክብሮትም ስላላቸው ነው። ሁለተኛ ነገር ደግሞ በባለትዳር መሀል መግባትሽ ትክክል እንዳልሆነ አብዛኛው ኦዲየንስ ስላመንበት ነው። ሲቀጥል ደግሞ ማለት ነው አንቺ ጋጥወጥ የሆነ ነገር እየሰራሽ ወደኛ ስለምትመጪ ነው። በቃ ሌላ ምንም ምክንያት ኖሮ አይደለም አንቺንም ሰው ኢግኖር እያደረገ ያለው ማለት ነው። ሲቀጥል ደግሞ አብርሃም በመግቢያው ብዙ ነገር ብሏል። በነገራችን ላይ ኦዲየንሶች ልክ ኮሜንታተሮቹም ጭምር በእሱ ላይ የሆነ ጥሩ ያልሆነ ነገር ሀሳብ ሲሰጡ እንደነበረ ምናምን ነገር በጨዋነት የሚመከራችሁኝ ያላችሁ እያለ ነበረ እና በተለይ ደግሞ ለማንም ቦታ እንደማይሰጥ ምንም መስሎ እንደማይታየው ነው የተናገረው። ባይዛዊ ማለት ነው። በዚህም ማልክ በዛ ማንም ኦዲየንስ መውቀስ አችልም፣ ወላ ዩቲዩበር ፍትፈታ የሚሰሩትን ወላ ኮሜንት የሚጽፉትን ማለት ነው። ምንም እናገር አችልም አብርሃም እኛ አንዳች ስህተት እንደሌለብን ከዚህ በፊት አስረግጠን ነግረናል። ሁሌውን የምነግራችሁ በዚህ ጉዳይ ማለት ነው። ዛሬም ነገም ሀሳብ የምንሰጥ እኛ ቲዩበሮች ማለት ነው። ተሳስተን አናቅም፣ አንሳሳትም። ቢኮዝ በሬ ወለድ የሆነ ነገር አይደለም የምናመጣው። እነሱ ወደኛ እኛ ቅርጽ የላቀቁትን ሀሳብ ስጡም ብለው ሚዲያ ላይ ያወጡትን ሀሳብ ነው እኛ፣ ትክክለኛ የሆነውን ትክክል ነው፣ ትክክል ካልሆነም ትክክል አይደለም እያልን ሀሳብ የምንሰጠው እና በዚህ እንዳትጠራጠር። እሺ፣ ብትሰደብም ወደህ ፈቅደህ ነው ወደ ሚዲያ የመጣኸው። ብትወደስም ፈቅደህ ወደህ ነው ወደ ሚዲያ የመጣኸው እና ጋሽ አብርሃም ማለት ነው አንተ ከሄርሜላ ጋር ተለያየህ አልተለያየህ፣ እኛ ምንም ከዚህ በኋላ አይሞቀንም አይበርደንም። ለመሰለን በጣም ትኩረታችን ያለው አሁን እኛ ሩታ ላይ ነው። እናንተ አሁን ምንም ሆናችሁ ቀሚስም እንደው ለብሳችሁ ለብሰበት መጣ፣ ከሮይ ሄርሜላ ለማስደሰት ብለህ ቀሚስ ለብሰበት መጣም እኛ ምንም አይመስለንም። ሜይ ቢ እንዴ ቀሚስ ለብሶ መጣ ይገርምልን ልንልህ እንችላለን እንጂ ስላንተ ድሮ በነበረን አይነት የመውደድ ወይም ደግሞ ላንተ ባለን ሪስፔክት አይነት አመጣጥ በኩል ይህን ያህል በጣም ተጨንቀንልን ልንመጣ የምንችልበት አንዳች ነገር የለም። ቢኮዝ ሁለታችሁ ህይወት እኛም ምንም የምንጠብቀው ነገር ስለሌለ ችላ ብለናችኋል። ልክ እናንተ ኦዲየንስን እንዳላከበራችሁት ማለት ነው። ገባ አይደለም? መጀመሪያ መከበር በክንፈር የሚባል ነገር አለ። አንተ ኦዲየንስ ስታከብር ነው ኦዲየንስም አንተን የሚያከብርክ። ሰው ጥሩ ነገር ስራልን አለክ እንጂ ኮ ከመሬት ተነስቶ አንተ ላይ በሬ የወለደ ወሬ ያወራ የለም ሀሰተኛ መረጃ የለቀቀ ብሰዋለ የለም እራስኩ በገዛ እጅግ በገዛ ካሜራ ቀርጸ ወደ ህዝብ ለቀቅ ሰው የሚሰጥክን አስተያየት ነው። አንተ አሁን ልትቀናቀን ወይም ደግሞ በዛ ላይ ሀሳብ ልትሰጥ ቅድም የሞከርከው ማለት ነው። የፈለገ ፕራንኩን መጨረሻ ላይ ፕራንክ ነው ብትለንም መጀመሪያ ምግባሩ የተናገርከው ነገር አንዳንድ ኦዲየንሶችን ያልኩት ብለካል። ግን ደግሞ ሁሉም ባየው ልክ ነው የሚናገረው፣ ባየው ልክ ነው የሚጽፈው። ከዚህ ውጭ አይደለም ሰው ባላየው ነገር ሲያወራ ነው ሀሳብ ለምን ብለህ መቃወም ያለብህ አንተ ግን የራስክ ላይፍ ሚዲያ ላይ ዘረገፍከው አንተ ነህ። ስለዚህ ሚዲያ ላይ የሚመጣ ነገር ደግሞ የመተቸት ሀሳብ የመስጠት መብት አለን ማለት ነው። ሌላው ደግሞ ማለት ነው ሄርሜላ ዛሬም አንተ ህይወት ውስጥ ኖረች፣ ነገም ኖረች። እኛ ወጥቶልናል በእኛ በኩል በእኛ በኦዲየንስ በኩል በሩታም በኩል ከሄድክ ደግሞ ሩታም ወጥቶላታል። ለምን ቢባል በቃ አየች አየች ነገሮቹ የማይሆኑ ናቸው። ከርሞ ጥጃ አድሮ ጥጃ ስትሆንባት ያው ራሷን ውሳኔ ወስና ወደ ቤተሰቦቿ ሄዳለች። በገዛ እጅግ ያበላሸከውን ህይወት አንተ ማስተካከል ካልቻልክ እኛ ምን አገባን? እኛ ግን ቢያንስ ሚዲያው ላይ ብዙ ተመልካች ስላለ ነገሮችን እንደወረደ የሚመለከቱ ሰዎች አሉ ማለት በተብራራ ሁኔታ ያ ነገር እኮ እንዲህ ነው ብለው ወደ ሌላ አቅጣጫ ሀሳባቸውን ሰፋ ማድረጉ ሊኖሩ ስለሚችሉ በተለይ ደግሞ እድሜያቸው አነስተኛ እድሜ ላይ ያሉ ከመስመር እንዳይስቱ ለእነሱ ስንል ነው እኛ አብዛኛውን ጊዜ ሀሳብ ምንሰጠው። ለምን ሁሉም ባልሆነ መንገድ እየሄደ ህይወታቸው እንዳይበላሽ፣ ይሄ ስራ አሪፍ አይነት አድርገው አእምሯቸው እንዳይቀበል ነው። አሁን እኮ ቤተሰብ በፊት ነውር የነበረ ነገር እኮ አሁን በግዳጅ አእምሯችን እንዲቀበልን የሆንን ያለንበት ዘመን ላይ ደርሰናል። ባይ ዘ ዌይ ማለት ነው። ብዙ ነገሮችን ወደፊት ወደኋላ ካያችሁት፣ ድሮ አሳፋሪ የተባለ ነገር አሁን ላይ ሚዲያ ላይ አሳፋሪ አይደለም። ስለዚህ ወጣቱንም ማህበረሰቡንም በመጥፎ ልምድ ውስጥ የሚከቱት እንዲህ ያለማመዱ ነው። እና አብርሃም ደግሞ ያው የሚወጣው ሚሽኑን ነው እየተወጣ ያለው ማለት ተልእኮ አለው። በቃ ኔ ሁሌ የምለው ነገር ቢኖር አብርሃም ተልኮ አለው ነው ምለው እሱ ቢ ዶላር ሊሰራበት ይችላል፣ ምናምን ነገር ነገር። ግን የፈለገ ቢሆን ቤተሰብ፣ በዚህ ልክ ራሴን አዋርጄ እኔ መጥፎ ነ እየተባልኩኝ የማገኘው ዶላር በቀደሚያችን ሚስቱን እንደዛ በምግብ ሲተቻት እንደነበረው ባል አይነት አይተናነስም፣ አብርሃም ማለት ነው። የትም ፍጩ ዱቄቱን አምጮ ነው እሱ የሚፈልገው። በቃ ምንም ይሁን ብቻ ቤትም ይሰራ በመጥፎን ጥሩ በመጥፎን ጎን ይሰራ በሚያስነውር በኩል የሚሰራ እሱ ገንዘብ ይምጣ፣ ይህን የሚፈልገው ኢንካም ብቻ ነው የሚፈልገው። ይህ ደግሞ አግባብ አለው ነው? አሁን እኛ የምንናገርበት መንገድ አግባብ አለው እንጂ፣ እኛ አብርሃም እኮ ያንተን ህይወት እኛ እንኖርም ባይዘወይ፣ ተረዳህን? አደላ አንተ ትዳረን የምትመራው አንተ አንተ ነህ የምትሰራው ነገር ሪያሊቲ ይሁን ውሸት ይሁን እውነት ይሁንም የምታውቀው አንተና አንተ ብቻ ነህ። ቢ ደግሞ መሰሎች ማለት ነው እኛ ተመልካቾችና ሀሳብ የምንሰጥ ዩቲዩበሮች ግን የምናውቀው አንተ ጭነ በለቀክልን ቪዲዮ ነው እኛ የምናውቀው። ድራማ ከዚህ በፊት ከገጸ ባህሪ ውጪ ሌላ ስም ተሰጥቶት ሌላ ገጸ ባህሪ ስም ተሰጥቶት ክፍል አንድ ክፍል ሁለት እየተባለ ርዕስ የድራማው ርዕስ ተሰጥቶ ሲመጣ ነው የምናውቀው። ስለዚህ እናንተ አሁን ላይ ሚዲያው ላይ ያመጣችሁት እና ብዙዎቹን ጓደኞችክንም እህትህንም ብዙዎቹንም አለማምደክ እየወሰድከው ያለው አቅጣጫ እነዚህን አጠገብክ ያሉትን ጠቅላላ ዩቲዩበሮች ማለት ነው አንተ በተሰጠህ ተልዕኮ ነው ብዬ ነው ማስበው እኔ፣ ምክንያቱም አንተ አብርሃም ነህ። ግን እየሰራክ ያለው ነገር የራስክን ትክክለኛ ሪያሊቲ ሊሆን ይችላል፣ ወይም ደግሞ በዛ ስር ሌላ ላይፍ ሆኖ ነገር ግን እናንተ መስላችሁ ወይም ድራማ ሊሆን ይችላል። ይሄኛን አይመለከተንም ወገን። ላይፋችን ብላችሁ ህይወታችን ነው ብላችሁ ሰርታችሁ የምትለቁት እናንተ ናችሁ። ይሄኛን አይመለከተንምም፣ አያገባንም እኛ ትክክል ነው ብላችሁ የለቀቃችሁት ላይ ነው ሀሳብ የምንሰጠው። ወጣም ወረደም አብርሃም ይህን ያህል ብዙም ትኩረት የሚሰጥ ሰው የለም። ልንፈልጌ ነው ማለት አብርሃም ዛሬ ሄርሜላን፣ ነገ እኮ ሊያገባት ነው። ሄዱ እኮ መዘጋጃ ሊፈራረሙ ቢለኑ ቢለኑ አይሞቀንም እኛ አይበርደንም። ከሀሳብ መስጠት ውጭ ማለት ነው። ምክንያቱም በቃ እኮ አለፈ። አሁን አንተ ልክ እኛ ላይ በጣም የተዝናናህብን ህብን አደለ፣ ቪዲዮ እየለቀቅ ያለው ምክንያቱም ዲስርስፔክት እያደረክ ኦዲየንስ ማለት ነው። ክብር ቢኖርክ ኖሮ እኛ ባይዘው። የድሮ አብርሃም ሞቷል እያለ ነው በህይወት ያለው አብርሃም አሁን ሌላ ነው። አይ ሊሆን ይችላል ቢ ሂዱ ነው እና መጀመሪያ ክብር ለኦዲየንስ ብለን ነበር ከዚህ በፊትም ኦዲየንስን ብታከበር ምን እንደሚፈልጉ ታቅ ነበረ። ምን እንደሚፈልጉ እያወቅህ ነው ከዛ ተቃራኒ ሆነ እየሰራክ ያለከው። ሜይ ቢ ይሄ የምትሄድበት መንገድ ለአንተ የገቢ ምንጭክ ሊሆን ይችላል፣ ደስታ እየሰጠክ ሊሆን ይችላል። ግን አይዘልቅም ነው ምልክ፣ ረጅም አመታትን አይዘልቅም። ምክንያቱም በኦዲየንስ ዘንድ እየተጠላህ ከመጣ አንተ ኢግኖር እየተደረግ ከመጣ ከአንተ ደግሞ ፋስት የሆኑ ዘመኑን የሚወክሉ ምርጥ የዩቲዩበሮች ደግሞ ይወጣሉ። ይዛን አንተ ትረሳለህ። አንድ ሰሞን ጽጌ እንደተረሱት ማለት ነው። እና ምንድን ነው ቤተሰብ ዋናው ነገር ሩታ ሰላምትን ብለው ካል አብዛኛው ኦዲንስ ካየክ ማለት ነው ከምንም በላይ ለሩት ያላቸውን ፍቅር ነው በቤት ግ እየጻፉልህ ያሉት ። ሲቀጥል ደግሞ ሄርሜላን በጣም አትፈለግን። እንግዲህ አንተ ደግሞ ትፈልጋታለህ። ስለዚህ ዱኢት ቀጥሉበት እናንተ ማለት ነው። እና ከዛ ነገር ውስጥ ምንድነው አብዛኛው ሰው ምን ይፈልጋል የሚለው ነው። ተክበታል በቃ ሄርሜላ እንደማትፈለግ ማለት ነው። ሄርሜላ በቀጥ እንደ ለምን ነው የምትለያዩት? ለምን ያለ የለም። እኔ አብዛኛው ኮሜንት ላይ ታች ከሆነ ጠቅላላ በቃ ሄርሜላን የሚጠላ ብቻ ነው እንዳለ ኮሜንት የጻፈው እንዴ፣ አንድ ከመሃል አንድ አይገኝም እንዴ? አንድ ስለሷ ጥሩ የሚያወራ አንድ ኦዲየንስ አይገኝም? እና ሄርሜላ በዚህ ልክ በማህበረሰቡ ውስጥ ማለት ነው ተጠይነትን አትርፋለች። የፈለገ ቁንጅና ቢኖር የፈለገ ዝም ብሎ በምናምን ቢሸበራረቅ ብታሸበረቅ፣ እኛ አይሞቀንም አብርደንም። እኛ ስብዕናዋን ነው የምንፈልገው። ጨዋ ሆና ምርጥዬ ልጅ ሆና ብትመጣ ኖሮ እኮ ድሮ ገና ቦታ ያልነበረም። ግን በመጣችበት ልክ ነው የምናዋራት፣ በመጣችበት አነጋገር ልክ ነው የምንሄደው እኛም ማለት ነው። ኦዲየንስ ባይዘው እንደ ኦዲየንስ ጨዋ የለም። አብርሃም ካንተ በላይ ደግሞ የብልግናን ጥግ ያሳየን ዩቲዩበር የለም። ይሄንን አመንልንሽ። አደራ አደራ እንዳትረሳው። ምክንያቱም አንተ ለሚዲያ ላይ አንድ ነገር ሲለቀቅ ህዝብ የሚሰማው ነገር ነው። እነዛ ወገኖቻችን ምንድን ነው የሚማሩት ብለ አንድም ቀን አታስብም አንተ የምታስበው ያ ቪዲዮ ተለቆ ጥሩም ሆነ መጥፎ ምን ያህል ከፍታ ላይ ወጥቶ ምን ያህል ብር ይዞልኝ ይመጣል ነው በቃ። ስለዚህ እንዲህ ዓይነት ሰዎች ደግሞ ማይንድለስ ናቸው። በማሰብ የሚፈልጉት ሁሌም ብርና ብር ነው። ምን ይህን ያክል ገንዘብ እኮ እኛንን እንጂ የምናስተዳድረው እኛን ገንዘብ አያስተዳድረንም። አብርሃም አንተ ገንዘብ ከአንተ በላይ ሆነ፣ አንተ ከገንዘብ በታችን የሆንከው አንድ ቀን ሪስፔክት ስታረጋ ላየውም ለኦዲየንስ ባለትዳር ሆኖ ዝሙትን ማሳየት ነውር ነው ብለህ አንድ ቀን ስትሳቀቅ አላየንም እና አሁን በጋሃድ ነው ያወጭከው እሺ እኔ እና ሄርሜላ እንለያይም ነው ያልከን ባጭሩ ማለት ነው እና እኛ አያገባንም በቃ ምክንያቱም እኛ ሩታ ከምንም በላይ የባለቤቱ የዚህ ታሪክ ዋና መስራች ሩታ ነች አይደለ እሷ እየሄደችበት ያለው ስቴፕ አለ። እኛ በአሁኑ ሰዓት ላይ በጣም ተረጋግተናል፣ በጣም ደስ ብሎናል በሩታ ባለችበት ሁኔታ በላይፏ ማለት ነው እና ብዙም አይጨንቀንም። ልልፈልግ ነው ስለ አንተ ማለት ነው። ቢኮዝ የሚያስጨንቀን ጉዳይ መከራ የተቀበሉ ብዙ ችግርን ያሳለፉ እንደ ሩታ አይነት ሴቶች እያሉ እኔ አንድ ጠግቦ ሁለት ሶስት ሴት አራት ሴት ሽፍት ለሚያደርግ ወንድ መጨነቅበት ምንዳች አንዳች ነገር የለም። ይህን ነው እኛ የሚሰማን፣ እንድታቀልኝ ብዬ ነው በዚህ አጋጣሚ ማለት ነው። እና ብዙ ነገር ብለሃል፣ ብዙ ነገር ብለሃል። ኦዲየንስ አንዳንድ በእርግጥ ሐሰተኛ መረጃ የሚለቁ አሉ። ስለ ሩታ አርግዝና ማንስተክ ነበር። ባይዘወይ ባይመለከትህምን በልቅ። አዎ ዘጠኝ ወር ሙሉ ባል ነኝ ያላልክ አባት ነኝ ያላልክ ሰውዬ፣ አሁን ስለ እሱ አርግዝና አውርተክ ሳምፕል ማድረግህም ተገቢ አይደለም። እንዲያውም እኛን የሚያምርብን ብናወራ ማለት ነው። ከእሷ አብረን ስንጨነቅ የነበርነው እኛ ስለሆንን፣ ምክንያቱም አንዲት ቀን ማለት ነው ስለ ልጅክ፣ ስለ ሩታ ስትጨነቅ አይተን ሰምተን ስለማናቅ፣ ዛሬ ላይ ለመጣች ለአንዲት ሴት ግን ማለት ነው በጣም በጣም በጣም ነበረ የምትጨናነቀው ማለት ነው፣ በእያንዳንዱ ቪዲዮዎች ላይ ስናይ። ስለዚህ አንተ እንትነ የሆነ አዲስ ነገር ናፋቂ ሰው እኮ በላይፉ ላይ አዲስ ነገር ቢናፍቅ ጥሩ ነው ማለት ህይወቱን ለማስተካከል ለመቀየር። ግን አዳዲስ ሰው የሚናፍቅ ሰው፣ አዳዲስ ሴት የሚናፍቅ ወንድ መጨረሻው አያምርም። በቃ አንተ ነገ መሄር ሚላን ሰልች ተሰልች ተተዋት አለ ትጥላት አለ በእርግጠኝነት የምናገረው ማለት ነው። ግን አሁንም ደግሞ በዚህ ሁኔታ ላይ ሆነ ሩታ እቃ አይደለችም። ዝም ብላ አትቀበልህም። ይህን ማወቅ አለብህ። ከእሷ ጋር ሌላ ኮሚኒኬት እንዳለፍ እያወራህን እዚህ ጋር ስቲል መመለስ እንኳን ብትፈልግ እንደዚህ ትጨመላልከ። ወደ ሌላ ቀጣይ ወደ አዲስ ሕይወት እንደ አዲስ ሪፍሬሽ ወ ወታ ጋር እመለሳለሁ ማለት እማይመስል ነገር ነው። ምክንያቱም የተጨማለቀ ሕይወት ሩታ ስለማትወድ ማለት ነው። ስለዚህ አብርሃም አንተ ግሬስህን የቀነስከው እንጂ ምንም ያተረፍከው ነገር የለም። ባይዘዌ ዛሬ ያስቀመጥካት ታሪክ ማለት ነው ትጠብቃለች። ወደፊት ነው የምታፍርበት አሁን ሳይሆን። እንዴ ምን ሆኝ ነው? ካልጠፋ ነገር እንደዚህ አይነት ነገር ለህዝብ ስለቄ ኖርኩት ትላለ። የሆነ ሰዓት ላይ እና ሚዲያ ላይ የተቀመጠ ነገር አይጠፋም። አንተ ብታጠፋውም በብዙ ዘንድ ሴቭ ተደርጎ የሚቀመጡ ነገሮች ስላሉት እንዲሁ ታሪክ ሆኖብህ እንዲሁ ሰው ሲስቅ ወይም ሰው ሲዘባበቱብህ ይኖራሉ እንጂ ትርፉ ለአንተ ምንም የሊና ወቀሳ ብቻ ነው የምታተርፈው። በተረፈ ግን እኔ ከዚህ በላይ ማለት አልፈልግም። ቤተሰብዬ፣ ፕራንክ ሆነ አልሆነ እኛ አያስደምመንም። እናንተ የፈለገ ሄርሜላን ትቻለሁ ብላ አንተ በገሃድ እንኳን ብትመጣ በእርግጠኝነት የምነግራችሁ ቤተሰብ ከጀርባ ሁለቱ ከመገናኘት ወደ ኋላ አይሉም። ስለዚህ ይሄ እጅገር የሌለው ላይፍ ለሩት አይገባትም ነው ባጭሩ። አዎ እኛ በትክክል ነገሮችን አጥርተን እያየን እስከሆነ ድረስ አብርሃም በህይወት ውስጥ ገንዘብ ይምጣ እንጂ ከፈለገው ሴት ጋር አብሮ መስራት የሚፈልግ አይነት ወንድ ነው። ከፈለገው የፈለገችው መታላው ላይ የተሻሸች ብትሰራ ደስተኛ የሆነ ፍጡር ነው በቃ አብርሃም ማለት ስለዚህ፣ ለእንዲህ አይነቱ ሰው ደግሞ እኔም በራሴ በኩል የምሰጠው ምንም አይነት ክብር የለም። እኔ አይምሮ የማይፈቅድልኝም እንዲህ አይነት ነገሮች ላይ ሊጨነቅበት ማለት ነው። በፊት በእርግጥ ወደነበረ ወደ ሰላማዊ ህይወት እንድትመለስ ሁላችንም እንፈልግ ነበረ። ቢኮዝ በበፊት ላይፍ ስለምናቀህና ዛሬ ያላነሳው ነገር የለም ባይ ዘ ወይ ቤተሰብ ኦዲየንስ የሚተችህን ነገር ቆጥራት ትችለው አብሬሽ ሁሌ እንደተተችህ ነው አንተ ምክንያቱም የምትሰራው ነገር ጥሩ ስላልሆነ ጥሩ እኮ ቢሆን እንደ ሩታ አብሬሽ አብሬሽ ብሎ ይንጫጫ ነበር ሰው ሚዲያ ላይ ትናንት እንኳን የተለቀቀውን ቪዲዮ ማየት ይቻላል የሩታ ነው በጣም እይታ የነበረው ብቻዋን መታ ማለት ነው ብቻዋን ስለዚህ ምንም አይቀርባትም፣ ሩታ። አዎ ቤተሰብ፣ በተረፈ እንግዲህ ፕራንክ ነው ተብሏል። መጨረሻ ላይ ልለያያት ነው ከእሷ ጋራ፣ በቃ ከዚህ በኋላ ህይወቴና መታቅላለች ምናምን ካለ በኋላ ፍራንክ ነው ብሏታል። እንግዲህ እናንተ ከተመቻችሁ እርገጡት። እናንተን የመሰሉ ኦዲየንሶች ላይክ ያደርጋሉ ሼር ያደርጉላችኋል ማለት ነው። እኛም ደግሞ ዋናው ነገር ሩታ ሰላምቱን፣ ከተበደለ ጎን ነው የምንቆመው። እውነተኛ ኦዲየንሶች ማለት ነው። በተረፈ ቤተሰብ፣ ሰላማችሁ ይብዛ። ቻርቆ ይሉልኝ።